ዩ ሜክ ዲስ ሰም ማኒ ሶሻል ሚዲያ ላይ ሌላው የሚያደርገዋል ነው ማወራ የአበሻ ሲሆን፣ ያለሳሁን፣ ኤርትራውያኖች አንድም ቀን ጌም ለሚጫወቱ ሰዎች ሲሳድቡ ሰምቻ አላውቅም። በይ ዶን ኬር። አበሻ ግን በጣም በጣም ገንዘብ በምታገኝበት ቦታ ላይ ሁላ ቀጥቅጦ ነው የሚያባር። አበሻ ስራ የሚመስለው በአናቱ እየተተከለ መኖር ስራ ብቻ የሚመስል አሁን ለምሳሌ ኢትዮጵያ ላይ ዶክተር የማያገኘውን ጌመር ያገኛል። ዶክተር አመት ሙሉ የማይሰራውን በአንድ ቀን ጌመሮች ሰርተውት ይወጣል። አይማሩ ማለት አይደለም። በትዝ ሪያሊቲ ፕሮፌሰሮች ስንት በእውቀታቸው ጥግ የደረሱ ሰዎች አለ የማያደረጉትን በቲክታክ ጌም ዘግተውት ይወጣል። አሜሪካን ሀገር እንደሱ ሜክ አያደርጉም። አሁን አሜሪካ ለምሳሌ ዶክተርስ ሜክ ላር ማኒ ዶክተርስ፣ ፕሮፌሰርስ፣ ነርሶች ምናምን ሜክ ሞር ዘን ነፍ ማኒ ገባ። የኢትዮጵያ ሲስተሙ ግን ያስላልሆነ ከተማረው ይልቅ ጌም የሚጫወተው ሳንቲም ያጠርፋል። ኤኒዌይስ ወደዛ ከሄድም ማለት ነው አንተ በምትለኝ ጥያቄዎች ካሉ ደግሞ

እቦልከዋልሁ ጨረስኩ። አሁን ግን ስድብ በተኩበት ሰዓት የሆነ ማኛ ተሳደበ የሚል ሙሉ ያስቀኝ። እኔ ስድቤን አውቀዋለሁ። ሀገር ዘቅዝቅ የምሰድብ ሰው አውቀዋለሁ። ኤቭሪባዲ ነው ሀገር። እሱማ እኔ ድሮ በጣም በጣም በዛ ቀይሬ ዮኒማኛ ተሳዳቢ እኔ ጸሎቴ ደግሞ ይሄ ብቻ ነበር። አምላኮች በቃ አስተወኝ እና አቡነ ገብርኤል ናቸው የኦርቶዶክስ አባት ነ ነገር ያጠነጠጡኝ አቡነ ገብርኤል ናቸው። እሳቸውን መጠየቅ ነው። ኢየሱስ ጌታ ነው ሲባል አሉ ቃል በቃል መቼም ሰምተሃል። አቡነ ገብርኤል ኢየሱስ ጌታ ነው ሲባል እዚህ ቤት ትልቅ ዝሆን ትልቅ ፈረስ ያለው ጉልበት አለ፣ ይገፋል። ቤዛ ኢየሱስ ክርስቶስ ብቻ ነው ያዳነን፣ እሱ ነው ቤዛነት። እንዴት ነው አንተ? ኢየሱስ መስቀል ላይ የተሰቀለው የምታየው እዚህ ጋር የምታየው ስዕሉ ላይ ያለው ኢየሱስ ዋጋ ይከፈለልኝ ስለ እሱ ተሰበከ ተብለ የምታቆርፍ ከሆነ እንዴት ነው ከአንተ ጋር እንችን የሚሆነው? እና ያንን አሉ በደንብ ጸሎት አድርጉበት። ይኸው በምታየው ሁኔታ ይኸው፣ ሰባተኛ ስምንተኛ ወሬ እየመጣ ነው። እግዚአብሔር ይባርክ። ሰላም ነው። ኦርቶዶክስ ተሳደብ ተሳደ ይላል። አብዛኛው ተሳዳቢ እንግዲህ እንደምታየው ኦርቶዶክስ ጋርና ሙስሊም ጋር ነው ያለው። ኦኬ ጴንጤ አይሳደብም እያልከው ነው? ጴንጤ ዛሬ ታይቶ ነገ የማይሆን ነገር። እኔ አሁን ለምሳሌ ዛሬ ሜካፕ ቢቀባ ነገ ቆንጆ ቢሆን ነገ የለውም። ቱርክ ሄደሽ ያላሰራሽ ምንም ነገር? እ? ቱርክ ሄደሽ ያላሰራሽ ምንም ነገር? ቱርክ ምንድነው? ቱርክ ሀገር ነዋ። ቱርክ ሀገር ሄደው እኮ ያስቀጥላሉ ዳሌ ምናምን ምናምን ያስቀጥላሉ። ቱርክ ሀገር አልኩክ እኮ። ሱቅ ላይ ያለ ራሱ ቻብስቲካ ለቀጥለው። ቆንጆ ነኝ በቃ፣ እኔ ቆንጆ አበባ ነኝ። ምንም አይወጣልኝም። ልምልቅም ያልኩ የገጠር ልጅ፣ የወሊሶ ልጅ ቆንጆ ሶሬ ይሄ ሮ የኔ እናት፣ ቆይ ነጌ ነጌ ነጌ፣ ቦሩ ቦሩ ነው። አፍገንታ ሮ ሲየው ችግር የለም። አሁን መዳም ቤት ነው የምትሠሪው? ወይማ? እኔ እኔ መዳም ቤት አይደለሁም የምሰራው። የት ነው የምትሠሪው? እኔ የምግብ ቤት ነው የምሰራው። በእንግሊዘኛ ምንድን ነው ምግብ ሚኒስት ሬስቶራንት ማናት። አሁንማ በይ በይ በይ በይ እያሉኝ እኔ ሬስቶራንት እያልኩ ነገ ትራንስፖርትም ትችያለሽ። እኔ እኮ ነው አሁን ለምሳሌ በኦሮምኛ ነው ደስ ብትይ ለዚህ እኮ ነው እናቱ፣ ካንቺ ጋር ቁጭ ብዬ የሚጫወተው እኮ እኔ ከሌላ ጋር አልጫወትም። ካንቺ ጋር ቁጭ ብዬ የሚጫወተው ደስ ስለምት። አመሰግናለሁ። አይ ኖርማል ነው። እኔ አሁን አሁን እኔ ደፋር ደፋር ስለሆንኩ ነው ቶሎ ለመርኩት እና እኔ አልሸማቀቅም። አማርኛ ምን መደስ ስለምን ለመርኩ በቃ እንደት ይሸማቀቅ፣ እናቱ። እኔም እኮ እያወራው ነው ኦሮምኛ በሚችለው መልኩ እያይ ይሄው እርስ በእርሳችን ብንገባባ ማለት ነው በቋንቋ ብንግባባ አባ ሀገራችን ሰላም ነው የምትሆነው። ብንግባባ አንድ ነገራችን ሰላም ነው የምትሆነው። ስለዚህ እኔ የትኛውም ቋንቋ ብለን ደስተኛ ነኝ። አሁን አድየኛ ትንሽ ትንሽ እሞክራለሁ። ወላይተኛ ትንሽ ትንሽ እሞክራለሁ። ኦሮምኛ የተወለድኩበት ቋንቋዬ ነው። አማርኛ ደግሞ ይኸው አወራዋለሁ። ስለዚህ ጎበዝ ነኝ። አረብኛ አወራዋለሁ ጎበዝ ጎበዝ፣ በቃ ስለዚህ እኔ ቤር ቤረ ሰብ በጣም ስለሚወድ የማንኛውም ቤር ቆንቃ ብለን ደስተኛ ነኝ። አንቺ እንዶ ታስታውቂያለሽ ውስጥሽ ባዶ ያወሃለሽ አንቺ። እኔ ሁሉ እንዶ ፈጣሪ አርግቶ ሁሉም ሰው ሰላም ቢያደርግ ደስተኛ ነኝ። ለማንኛውም ጥላቻ የለኝ። ሁሉም ሰው ወድ ሰው ብቻ ይሁን ለእኔ ክፉ ያስብ ከዚህ ልጅ እኔ እዚህ ላይ ነው የሚያስተኛ እዚህ ላይ ማለት ነው። ጌታ ችግር የለም

ጠይቃችኋለሁ ምርጦችዬ።